ተኛው አደይን ዛሬ የሚጀላችሁ መጥቻለሁ ማለት ነው። ሊዱን ያገታት ማን ነው? እንግዲህ ፍቅር እንደሆነች ነው የምንጠራጠረው ሁላችንም ማለት ነው። እንግዲህ ፍቅር አሳግታታ አለ። ከዚህ በፊት ካስታወሳችሁ አደይን አሳግታት ነበር ማለት ነው። ዛሬ ላይ ደግሞ ሊዱ ታግታ፣ እንግዲህ ስልኳንም ከቀናቶች በፊት ተዘርፋ ነበር ማለት ነው። የዘረፋትም ደግሞ ንጉስ እና ደመቀ እንደሆኑ አይተን ነበር ማለት ነው። ከዛም አልፎ ደሞ አሁን አደይን ያሳገተቻት ያሳግተቻት እቤት ባመጣችው ቅምጧ ፍቅር በዛ ምክንያት እንግዲህ ሊዱን አሳግታታለች ማለት ነው። ሊዱ እንግዲህ ኤላ ጋ ነው ያደረችው እያሉ እነ

ዴቭም ኤላ ጋድራ ነው እያለ እያሰበ ነበር። እሷ ግን ከኤላ ቤት ተመልሳ ወደ ቤቷ ስትመጣ እንዴት ታገተች ሰምተናል ማለት ነው። ይህን ነገር ደግሞ እንዳደረገችው ፍቅር እናውቃለን ሁላችንም ማለት ነው። ይህ ሁሉ የፍቅር ሴራ ነው። ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ። የዚህ ቻናል ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ነባሮች ላይክ እና ሸር በማድረግ ያበረታቱን። ዛሬ ይዤላችሁ የመጣሁት አደይን ነው ማለት ነው አደይ ላይ እንግዲህ እንደምንመለከታቸው ተከታታይ ድራማ በመሆኑ እንደዚሁም ደግሞ አደይ የቤት ሰራተኛ ስትሆን ፍቅር የቤት ልጅ ስትሆን ባርኮቴም የቤት ልጅ ሲሆን ማለት ነው። ሌሎችም እንደዚሁ አደይ ሰራተኛ ናት። ለምለም አሁን ላይ ተጨምራላታለች ማለት ነው። ከየኤላ ፍቅረኛ ማለት ነው። በመሀላቸው ደግሞ ቤዛ መታለች የባርኮት ፍቅረኛ ነኝ ብላ ማለት ነው። ግን አደይንና ለምለምን አሰቃይ ያለው ብላ የተነሳች የቤቱ አላፍት አላፊ የቤት መቤት ነኝ ከዚህ በኋላ ባይ ሆናለች ቤዛ ማለት ነው። እንግዲህ ቤዛ ጋር እየተጣሉ በጥፊም ትመታታለች ለሚ ማለት ነው። ኤላም ጋር ኤላንም ለማማገድ ትሞክራለች ማለት ነው። እንግዲህ ሊዱ ታግታለች ማለት ነው። ሊዱን ያገታት ማን ነው? ምንድን ነው? ከየት ነው? ወደት ነው የሚለውን ደግሞ እየነገርኳችሁ እንሄድበታለን ማለት ነው። ሌዱን ያገተቻት ያሳገተቻት ሲመስለኝ ፍቅር ናት። እንዴት ፍቅር ምንም ቢሆን ጓደኛዋ ናት። እንዴት ልታሳግታት ቻል ይችላል ማለት ነው። ደመቀና እንትና ቁጭ ብለው እያወሩ ነበር ማለት ነው። ንጉስ፣ አይ በዚህ ጊዜ እኮ ጓደኛ አይታመንም፣ እንዴት አታሳግታትም እያለው ነበር ማለት ነው። እሱም ግራ ተጋብቶ እንዴት ነው የሱስ ልጅ ነገር ደብም ደግሞ ተናዶ ወደ ነ ንጉስ ቤት ሂዶ ደመቀን አንቆ ይዘዋል። ስልኳን መቀናት ሳያንስ ጭራሽ ደግሞ እህቴን አገትካት ካረክባት፣ ሊዱን አምጣት። ሊዱ እኮ እዚህ ሀገር የትም ልትሄድ አትችልም። አደይ እሷ እዚህ ሀገር የምታውቀው ሰው የላትም። አደይም ደግሞ እኔ እኮ ፍቅር ከሆነው ብዙ ነገር ያረጉኛል፣ ግን እሳ እኔ ምንም አልተቀየምኳትም ትላልሽ ማለት ነው። እንግዲህ ይህን የምታደርገው ፍቅር ነች። ሁሉም ሴራ የምታሴረው ፍቅር ነች። ንጉስና ደመቀ ወደ ቤት መጥተው በር ያንኳኩና አደይ ትከፍትላችኋለይ አደይ አላሽ እንዴ ምናምን ይሏታል። አዎ ምንፈልጋችሁ ደግሞ መጣችሁ ትላችኋለይ። ምንፈልጋችሁ ይባላል። እንዲህ ፍቅርም ፈልገን ነው እባክሽን ፍቅርን ትጠሪልን ይሏታል። ፍቅርም ስትጠራ የመለሰችው መልስ በጣም አግባብ አይደለም። አደ እንትና ሊዱን እንዳገተቻት ያወቁት በዛ ነው እሷም ደግሞ ተገለ ማምጣ ምን አገባችሁ ስለ እሷ መጥፋት አሳዝባችሁ ነው ወይ የራሳችሁ ጉዳይ እኔ ሊዱ የምትባል ልጅ አላቅም ትላቸዋል ማለት ነው እሱም ደመቀ ደግሞ ተናዶ በጥፊ ነው እውነቴ ነው እምልሽ እምወለውልሽ ካልመለሽ አረግሽባት ልጅቷ መልሽ ምንም በማታውቀው ማታቀልሽ ለምን እንደዚህ ታሰቃያታልሽ? ይላታል ማለት ነው። እሷም እንግዲህ ውድ ቤተሰቦቼ እንዳገተቻት እሱም እነሱ ወደ ቤታቸው እሷን በር ተዘጋባቸዋለ። ፍቅር ማለት ነው። እቤትም ደግሞ ከኖህ ጋር ሁና በጥፊ ሲመታት አደይ እያየች ነበር። አጋጣሚ ሆኖ ወደ ላይ እየመጣ ነበር ማለት ነው። ሁለቱም ሴራውን እንደሰሩት አደይ ሰምታቸዋል። ደብም ተናዶ እህቴ የትም ልትሄድ አትችልም። አደይ ምን እንደማረግ፣ ምንስ ብዬ ነው ለቤተሰብ የምናገረው ይላል ማለት ነው። ኤላም ደግሞ ከዚህ በኋላ አይደለም ዴቭ ሊቀጣችሁ ቀርቶ እኔ ራሴ ነኝ፣ ሊዱ ካልተገኘች እኔ ራሴ ቀጣችኋለሁ፣ እውነቴን ነው ይላቸዋል ማለት ነው። እነሱም ደግሞ ፍለጋ ይገባሉ፣ ደመቀና ንጉስ ማለት ነው። እንግዲህ ሊዱ ያገታ ሰው ወሬም ፍንጭም የሰማነው ነገር የለም። ግን ፍቅር እንደሆነች ለድፍ ነግረውት፣ ዴቭ ደግሞ ፍቅርን አግቶ አንገቷን አንቆ እንደያዛት እያየ ነው ማለት ነው። ውድ ቤተሰቦች፣ እህቴ የታለች? እህቴን አረግሽባት? ፈልገሽ የትም ጉርጓር ገብታሽ እህቴ እንድታመጫት እፈልጋለሁ ይላታል ማለት ነው። እሷም ደግሞ ምን ማለት ነው እንዴ! እኔ ስላንተ እህት አይመለከተኝም። ያንተን እህት ኮ እኔ አላገትኳትም እሺ፣ ልቀቀኝ እያለችውም ነበር ማለት ነው ውድ ቤተሰቦቼ። እሷ ግን እኔ ሲመስለኝ አግታታለኝ። በእርግጥ ፍቅር እንዳገተቻት ነው የማውቀው። ምክንያቱም በጣም ትልቅ ሴራ ታሴራለች፣ እች ፍቅር የምትባላይ እንዴት እንደምጣላት ድርማው ላይ አታስጠለኛለች። አደይን ስለምታሰቃያት ማለት ነው እነሱም ተናደው። ውድ ቤተሰቦቼ እንግዲህ ዴቭ አንገቷን ይዞ እህቴን ካረግ ሽባት ማምጣት አለብሽ፣ የምፋታሽ መስሎሻል እያለ አዴም ደግሞ እባክህ ትገላት አትግደላ ትባከን እያለች ከፊቱ እየ እንትን እያለች ነጁን እያያዘችው ነበረ። እሱ ግን ሊለቃት አልቻለም ማለት ነው። በነገራችን ላይ ፍቅር ቅጣት ያንሳታል ማለት ነው። በጣም ቅጣት ያንሳታል። እንግዲህ አደይን ካላስወጣኋት ነው። እሷ ከአደይ ጋ ነው ፉክክሯ ማለት ነው። ዴቭም ደግሞ ይሄ ልጅ ማን ነው ባርኮቴም ጠይቋታል። ከዚህ ቤት ማስወጣት አለብሽ። ይህም አዲስ የመጣው የፍቅር ጓደኛ ጓደኛ ተብዬው ማለት ነው። ምንም የማያውቅ ምንም የሌለ ነሁላ ነገር ነው ሳስበው። ውድ ቤተሰቦች ምክንያቱ ዝም ብሎ ሴቶች ክላስ ይገባል እነፍቅር ፍቅር እንትናተኛችበት ይገባል እማይገባበት ጉርጓዴ አደለውም። በቃ አገኘበት ነው ጥልቅ ስህተት የሚለው ማለት ነው። አደይም እንግዲህ እየተናደደች ምኑ ና ያመጣችብን፣ ለምለም ደግሞ አጠገቤ ትጠጋኝና፣ እውነቴን ነው የምልህ፣ በጥፊ ነው የምልህ ትለዋለኝ። አደይም እንግዲህ ለሚጋ ቁጭ ብሎ የኔ ቆንጆ የኔ ምንትሴ እያለ እያማለላት እያለ ኤላ አጋጣሚ ሆኖ ይመጣል ማለት ነው። ኤላ አንተ የማትረባ ምን እያረካት ነው ዘር ወደዛ ሄድልኝ እያለች ነበረ ማለት ነው ለምለም። ከዛ ኤላ አጋጣሚ ሆኖ ብቅ ይላል ማለት ነው። አንተ የማትረባ ምን እያረካት ነው ምናምን ብሎ አንገቱን ይዝና፣ ቆይ አንተም ተነስተህ ጉሮሬ ላይ ትይዛለህ። ሴቶችም ተነስተው በጥፍ ይሉኛል። ምን ይሻለኛል ይላል ማለት ነው። የሚሻለህንም አንተ ታውቃለህ። ለምን አድበህ አትቀመጥም? ምን አቅነዘነዘህ ይሉታል፣ ማለት ነው። ቆይ አንተ ዝም እንታረጋለን? ከዚህ ቤት ሂድስ ብለንሃል ነበር እንዴ? ለምን አልሄድክም? ለምን አትሄድም? እያሉት ነበር ማለት ነው። ውድ ቤተሰቦቼ እንግዲህ እንደምናያቸው አደይ ድራማ ላይ በጣም ምስኪን እናት ማለት ነው። እንትና አዴ በጣም ምስኪን ነች። ፍቅር ግን መርዝ መርዝ። አሁን ልኳን እያገኘች ነው። በነገራችን ላይ ቤዚና እንትና ልክ እየሰጧት ነው ማለት ነው። ለምለም ለሜም ትማታለች ማለት ነው። በጥፊ ነው ወስዳ ክድን የምታደርጋት ማለት ነው። ተዛም አልፎ ደግሞ እንትና ውድ ቤተሰቦቼ ማለት ነው። ይቺ ለምለም ሃይለኛ ናት ማለት ነው። ማንንም ማፈራው በዚህ እንግዲህ ፍቅርን አንቺ ጭራቅ፣ አንቺ አውሬ፣ አንቺ ማለት እኮ አውሬ ነሽ፣ ትንሿ ድንቢጥ ማለት አንቺ ነሽ እያልቻት ነበር ማለት ነው። ፍቅርም ደግሞ ከ ባርኮቴ ፍቅረኛ ጋር ከቤዚ ጋር እየተጣላ ትገኛለች። በአሁኗ ሰዓት እየተደባደቡ ነው ማለት ነው። እሷም አትመለስም ማለት ነው። በነገራችን ላይ ሲናገሯት ታጎልም ማለት ሲናገሯት እንትንትላለች ማለት ነው። ፍቅር ግን በጣም ሀይለኛም ብትሆንም እነሱም ደግሞ ለእሷ ክብር የሚባል ነገር የላቸውም። ምክንያቱም ሀይለኛ ስለሆነች እነሱም እንግዲህ አልቻሏትም ማለት ነው። መውጥ ማጣ ቀናተኛ ስለሆነ ዴቭ እንግዲህ ዴቪ እንደዚህ ስትሆን ማየት አልፈልግም እንደዚህ አትሆን ሊዱ እኮ ትገኛለች እያለች እየሸነገለችው ነበር ፍቅር ማለት ነው ፍቅር ውጭልኝ አደይ ትመጣል ደቭ እንደዚህ አትሆን ትገኛለ ደግሞ እኔ እኮ ብዙ ነገር ከፍቅር ጋር ሆነው ቢያደርጉብኝም ሴራ ቢያሴሩብኝም ሊዱ እኮ የዋህና ከመጨፈር ውጭ ሌላ ነገር የምታውቀው የላትም እኮ ትለዋለች ማለት ነው እሱም ደግሞ አዎ እህቴ እኮ በሆዷ እንኳን ቂም የማትይዝ ናት ይላታል ማለት ነው። ለአደይ እንግዲህ ፍቅር እያስመሰለችም ለምን አትፈልጊያትም? ይሄን ሁለታችሁ እንደሆናችሁ ያሴራችሁት በቅርቡ እደርስበታለሁ እያለች ነበር ማለት ነው። ቤዛ እንግዲህ ቤዛ እውነት ቤዛ ናት ያሳገተቻት ትላላችሁ ወይስ ደግሞ ፍቅር ናት ያሳገተቻት ትላላችሁ? ሊዱዬ አሁን ላይ መምጣት አለባት። የቤት ድምቀት ነች። በዛ ላይ ቀበጥ ነች እና ደስ ትላለች ማለት ነው። እንዴት እንግዲህ እስካሁን አልመጣችልኝም። ፍቅር የምትባልች ምንም የመጣችልኝ አልነበርም። ስራዋን፣ ሴራዋን ማወቅ እፈልጋሉ። ይች ተንከሲት እንዴት በህቴ ላይ እንደዚህ አይነት ትሰራለች ብሎ አንቆ ይዛዋታል ማለት ነው። ባርኮቴም ሲመጣ ደግሞ ፍቅርን ምን አይነት እርምጃ ይወስድባታል ብላችሁ ታስባላችሁ ማለት ነው። ምክንያቱም አደይ አደይን እንደዚህ ከዚህ በፊት ለንጉስና ለደመቀ ሀብል ሰርቃለች። አዴናት የሰረቀችው ያለች የሌለባትን ጸባይ፣ እንደዛ እያሰቃየቻት ነበር ማለት ነው። አሁን ደግሞ ወደ ሊዱ ደርሳለች ማለት ነው። ቀስ በቀስ ደግሞ ቤዛም ትከተላለች ማለት ነው። ቤዛ በነገራችን ላይ የባርኮቴ ጓደኛ ፍቅረኛ የልጅነቱ ብትሆንም እሷ አሁን ስራ ስለሆነ እሷ ደግሞ እዚህ አብራ እነሱ ጋን ያለችው እንግዲህ ከፍቅር ጋር አይጥና ድመት ሆነዋል ማለት ነው። ሴቶቹ እየተጫረሱ ነው። ይህን ይመስላል አደይ ድርማ ማለት ነው። ተወደዳችሁት ላይክና ሸር ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ። ባይ ባይ።